ሞጁል አንድ ክፍል አንድ ሜታቦሊክ ሄልዝ። በዛሬ ቪዲዮ ስለ ሜታቦሊክ ሄልዝ እና ሜታቦሊዝም ምንነት፣ አምስት ቁልፍ ሜታቦሊክ ሄልዝ መለኪያዎችን፣ ሜታቦሊክ ዲዚዝ ምንነታቸውና አይነታቸውን የምናይ ሆነ። የዚህ ትምህርት ዓላማ በዋናነት ከሜታቦሊክ ሄልዝ ጀርባ ያለውን ሳይንሳዊ እውቀት መግለጽ፣ ለተላላፊ ላልሆኑ የጤና ችግሮች ያላችሁትን ግንዛቤ እንዲጨምር በማድረግ በምግብና በሌሎች ጥረቶች እንድትቀለብሱና እንድትቆጣጠሩ መርዳት፣ ስለ ጤንነታችሁ ራሳችሁ ኃላፊነት በመውሰድ የራሳችሁን ጤንነት ራሳችሁ እንድታስጠብቁ ማድረግ፣ ሙሉ በሙሉ ደስተኛ ንቁና ጤናማ ህይወት እንዲኖራችሁ ማገዝ። ከዚህ ትምህርት ክፍል መጨረሻ ላይ ለሜታቦሊክ ሄልዝ ግልጽ የሆነ ዕውቀትና መረዳት ይኖራችኋል። ሰውነት ምግብን የሚጠቀምበትን መንገድ በሚገባ በመረዳት ንቃታችሁን በመጨመር ክብደት፣ የስኳር በሽታና ሌሎች ተላላፊ ያልሆኑ በሽታዎችን ለመቆጣጠርና ለመቀልበስ ብቁ ትሆናላችሁ። ተግባራዊ ሳይንስና ጥናትን የተደገፉ መረጃዎችን በማግኘት ጤንነታችሁን እንድታስጠብቁ ማድረግ ብሩህ ደስተኛ ቀን እንዲኖረው የማይፈልግ ሰው የለም። ነገር ግን ጠዋት ከምትጠጡት ቡና፣ ለቁርስ ከምትመገቡት ምግብ ወይንም ከምትሰሩት አካል ብቃት እንቅስቃሴ በላይ ትኩረት የሚፈልግ ጉዳይ አለ። ይህም ሜታቦሊክ ሄልዝ ይባላል። ሜታቦሊክ ሄልዝ ከሚሰማን ከዕለታዊ ስሜት ወይም ሙድ አንስቶ የሰውነት ክብደት መጨመር ወይ መቀነስ እስከ ተላላፊ ላልሆኑ በሽታዎች የመጋለጥና የመጠቃት ሂደት ድረስ ተጽዕኖ ያሳድራል። በዓለም አቀፍ ደረጃ ከሶስት ሰዎች ውስጥ አንዱ የሜታቦሊክ ሄልስ ችግር ይኖረዋል። እንደ ዓለም አቀፍ ጤና ድርጅት ሪፖርት መሰረት በዓለም ላይ ከሚከሰተው ሞት ውስጥ 75% የሚሆነው የሜታቦሊክ ሄልስ ችግር ይሸፍናል። ለሚቀጥሉት አስርት ዓመታት ከፍተኛ ገዳይ በመሆንም ይቀጥላል። ከአንድ ቢሊዮን በላይ የሆኑ ሰዎች የቅድመ ስኳር በሽታ አለባቸው። ብዙዎች ግን ይህ ችግር እንዳለባቸው እንኳን አያውቁ ይህ ማለት አብዘኞቻችን ሳናውቀው ለዚህ በሽታም ተጋልጠናል ማለት ነው። የሜታቦሊክ ሄልስ ችግር ከመታወቁ ከአስርት ዓመታት በፊት የሚጀምር ድምፅ አልባ፣ በስውር ጤንነታችንን የሚያውቅ አቅማችንን የሚመጥ የሆርሞን ስርዓታችንን የሚረብሽ ያለ ዕድሜ ሞትን የሚያስከትል በትክክል ከሰራና ከተቆጣጠር ነው የማይበገር አቅም የሚሆንን ረጅም ዕድሜ የመኖርና ብዙ በሽታዎችን የመከላከል ምስጢር ከተበላሸና ከታወከ ምክንያታዊ ያልሆነ ድካም፣ ክብደት መጨመር፣ ያልጠራ አስተሳሰብን የሚያስከትል ለአብዛኞቹ ተላላፊ ላልሆኑ በሽታዎች የሚያጋልጥ ችግር ነው። ሜታቦሊክ ሄልዝ ምንድን ነው? ሜታቦሊክ ሄልዝ ሰውነት ከምግብ ኃይል በትክክል ማምረት፣ ማጠራቀምና መጠቀም እንዲሁም ሌሎች ከምግብ የሚገኙ ንጥረ ነገሮችን የደም ስኳር፣ ቅባት፣ ኢንሱሊንና የደም ግፍት መጠንን ሳይረብሽ ከሰውነታችን ክፍል ጋር ማዋሄድ መቻል ማለት ነው። ሜታቦሊክ ሄልዝን ለመረዳት ሰውነታችንን ልክ እንደ መኪና አስቡ። መኪና ለመሄድ ከአየር ጋር በመቀላቀል የሚቃ ኃይል የሚፈጥር ነዳጅ፣ ጠንካራ ሞተርና በትክክል የሚሰራ የነዳጅ መስመር ያስፈልገዋል። በሰውነታችን ውስጥም ምግብ የሚቃጠልበት መንገድ ተመሳሳይ ነው። ምግብ ከደም ውስጥ ወደ ሴሎች ውስጥ በመግባት በኦክሲጅን አማካይነት በመቃጠል ለጡንቻ አቅም በመስጠት እንድንቀሳቀስ ያደርጋል። ሜታቦሊክ ሄልስ በውስጡ ሜታቦሊዝም የሚል ቃል አለው። ሜታቦሊዝም ማለት በህይወት ለመቆየት አስፈላጊ የሆኑ ያተነፋፈዝ የምግብ መፈጨት ሂደት፣ የደም ዝውውርና የሰውነት ጉዳት ለመጠገን አስፈላጊ የሆኑ ኃይልና ንጥረ ነገሮችን ከምግብ የሚያገኝበትና የሚጠቀምበት ዘዴ ነው። ሶስት የኃይል ምንጭ የሆኑ የምግብ ክፍሎች አሉ። አንደኛ፣ የኃይል ሰጪ ምግቦች ወይም ካርቦሃይድሬት የምንላቸው እነዚህ የመጀመሪያ ተመራጭና ፈጣን የኃይል ምንጭ የሆኑ ምግቦች ናቸው። ሁለተኛ፣ የቅባት ምግቦች አይነት ፋትስ የምንላቸው እነዚህ የኃይል ማከማቻ እና መጠባበቂያ የሆኑ የምግብ ክፍሎች ናቸው። ሶስተኛ የሰውነት ገንቢ ምግቦች ወይም ፕሮቲን የምንላቸው ለሰውነታችን ገንቢ የሆኑና ከቅባት በመቀጠል የኃይል መጠባበቂያ የሆኑ ምግብ አይነቶች ናቸው። ጤናማ ሜታቦሊዝም አለ የምንለው ሰውነት እንዳስፈላጊነቱ እነዚህን የኃይል ምንጮች ቀያይሮ መጠቀም ስችል ነው። የኃይል ሰጪ ምግቦች ሲያልቁ የቅባትና የሰውነት ገንቢ ምግቦችን ወይም ፕሮቲኖችን እንደ ኃይል ምንጭ መጠቀም መቻል፣ የቅባትና የሰውነት ገንቢ ምግቦችን እየተጠቀመ ከሆነ ወደ ኃይል ሰጪ ምግቦች ወይም ካርቦሃይድሬት መቀየር መቻል። ነገር ግን የሜታቦሊክ ሄልስ ችግር በሚኖርበት ጊዜ ኃይል ሰጪ ምግቦችን ብቻ በመጠቀም የደም ስኳር መጠንና የቅባት ክምችት ከፍ በማድረግ ስኳር በሽታ ውፍረትና የሰውነት መቆጣት ወይም ክሮኒክ ኢንፍላሜሽንን ያስከትላል። ሜታቦሊክ ሄልዝ አምስት ቁልፍ መለኪያዎች አሉት። እነዚህም ጤናማ የሆነ የደም ስኳር መጠን ከምግብ በፊት ሲንለካው ከ70 እስከ 100 ሚሊግራም ፐር ዴሲሊትር መሆን ይኖርበታል። ይህ ጤናማና በትክክል የሚሰራ የኢንሱሊን ስርዓትና መጠን እንዳለ አመላካች ነው። ሁለተኛ፣ የደም ግፍት መጠን፣ የደም ግፍት መጠናችን የላኛው ከ120 እና የታችኛው ከ80 ሚሊሜትር ኦፍ መርኩሪ በታች መሆን አለበት። ይሄ የልብ እና የደም ስር ጤንነትን ያስጠብቃል። ሶስተኛ፣ የትራይግላይሰራይድ መጠን፣ ይሄ ከ150 ሚሊግራም ፐር ዴሲሊትር በታች መሆን አለበት። ይሄ የሰውነታችን የቅባት መጠን ጠቋሚ ለጉበት ቅባትና ለልብ በሽታ ያለንን ተጋላጭነትን የሚጠቁም ነው። አራተኛ ኤችዲኤል ወይም ሃይደንሲቲ ላይፖፕሮቲን የምንለው ይሄ ጥሩ የኮሌስትሮል አይነት በሴቶች ከ50 ሚሊግራም ፐር ዴሲሊትር በላይ መሆን አለበት። በወንዶች ከ40 ሚሊግራም ፐር ዴሲሊትር ደግሞ በላይ መሆን አለበት። ልክ ከመንገድ ቆሻሻ እንደሚያነሳ መኪና ትርፍና ጎጂ የሆኑ የቅባት አይነቶችን ከደም ስር ለቅሞ የሚያነሳ መልካም የሆነ የኮሌስትሮል አይነት ነው። አምስተኛ የወገብ ስፋት ወይም ዌስት ሰርከምፈረንስ የምንለው ይሄ በሴቶች ከ35 ኢንች በታች ወይም ከ88 ሴንቲሜትር በታች መሆን አለበት። በወንዶች ከ40 ኢንች ወይም ከ102 ሴንቲሜትር በታች መሆን አለበት። ይሄ የሰውነታችን የውስጠኛው የቅባት መጠን ወይም ቪሰራል ፋት መጠንን ይነግረናል። ከእነዚህ ከአምስቱ ውስጥ ሶስት እና ከዛ በላይ ከተገኘባችሁ የሜታቦሊክ ዲዚዝ እንዳለባቸው አመላካች ነው። ማለት ሜታቦሊክ ዲዚዝ ምንድነው? ሜታቦሊክ ዲዚዝ የሃያ አንደኛው ክፍለ ዘመን ከፍተኛ የጤና ስጋትና ፈተና የሆነ ሰውነታችን ኃይል የሚያመርትበት የሚያጠራቀምበትና የሚጠቀምበት ስርዓት በትክክል ባለመስራቱ ምክንያት የሚከሰት ምልክት አልባ የሆነ የጤና ችግር ከዚህም የተነሳ የደም ስኳር መጠን ከመጠን በላይ ከፍ ብሎ መቆየት ወይም ስኳር በሽታ፣ የተዛባ የደም ቅባት መጠን መኖር ዲስሊፕዲሚያ፣ ከፍተኛ የሰውነት ቅባት ስርጭትና መጠን መጨመር ኦቤሲቲ፣ ጉበት ቅባት መያዝ ወይም ፋቲ ሊቨር ዲዚዝ፣ ከፍተኛ የደም ግፊት ወይም ሃይፐርቴንሽን፣ የሪ በሽታ ገውት፣ እንዲሁም ከነዚህ ጤና ችግሮች ጋር ተያያዥነት ያላቸውን የጤና ጉዳቶች የልብ በሽታ፣ ስትሮክ ና አንዳንድ ከሜታቦሊዝም ጋር ተያዥነት ያላቸውን የካንሰር አይነቶችን አጠቃሎ ይዛል። የአብዛኞቹ የጤና ችግሮች መነሻ ምክንያታቸው የዘመናዊ አኗኗር ዘይቤ ለውጥ ጋር ተያይዞ የሚታይ የተሳሳተ የምግብ አጠቃቀምና ምርጫ፣ ብዙ ሰዓት መቀመጥ፣ እንቅስቃሴ አለማድረግና ጭንቀትን ያካተተ ነው። የእነዚህ በሽታዎች አደገኛነት ሲጀምሩ ምልክት አልባ የሆኑ በዝግታ የሚከሰቱ እና በስፋት የሰውነታችንን እጅግ አስፈላጊ የሆኑ ክፍሎችን ወይንም ቫይታልስ ኦርጋን የምንላቸውን የሚጎዱ ጉበት፣ ልብ፣ ጭንቅላት፣ ቆሽት ና ኩላሊት የመሳሰሉትን የሚያጠቁ ናቸው። በሌላ በኩል ደግሞ መልካም ነገር አለ። እነዚህ የጤና ችግሮች በአብዛኛው ጊዜ የምንከላከላቸውና ተገኝቶባቸውም ከሆነ በጊዜ በመለየት የአኗኗር ዘይቤ ለውጥ በማድረግና በማስተካከል መቀልበስ መቻሉ ነው። ስለ በሽታዎች በመማር እና በመረዳት መሰረታዊ የሆኑ የጤና ችግሮችን በትምህርትና በስልጠና በማጎልበት የራሳችሁን የጤንነት ኃላፊነት ራሳችሁ በመውሰድ ረጅም ዕድሜና ደስተኛ የሆነ ህይወት እንዲኖራችሁ ማድረግ ትችላላችሁ። የሜታቦሊክ ዲዚዝ ቁንጮ ማዕከላዊ ችግር ሰውነታችን ከምግብ ኃይል የሚያመርትበት የሚያጠራቅምበት እና የሚጠቀምበት ስርዓት ችግር ስኳር በሽታ ነው። በተለያየ አይነት ሁለት ስኳር በሽታ ሰውነት ኃይል የሚጠቀምበት ስርዓት ላይ የሚታየውን የስርዓት መጎዳትን የሚጠቁም የመጨረሻ ማስጠንቀቂያ ምልክት ነው። የስኳር በሽታ ሌላ የተለየ በሽታ ሳይሆን ሌሎች ሜታቦሊክ ዲዚስ ስለምንላቸው በር ከፋች የሆነ የእነዚህ ሜታቦሊክ ዲዚዞች፣ መሰረታዊ መነሻ ምክንያት ወይም ሩት ኮዝ ነው። ቀጥለን በክፍሉ ሁለት ስለ ስኳር በሽታ የምናይ ይሆናል።